እና በጣም ከመች ከምችለው አቅም ደግሞ ስለ እኔና ስለ እኔ የምላቸው ሰዎች ብቻ መሆን አለባት ናት። ስለ ሶስተኛ ሰው ነው ስለ አራተኛ ሰው ስለማላውቀው ሰው እንዲገባ አልፈልግም በእኔ ላይፍ ታሪክ ውስጥ ሳምሬ ግን ምን አርገንሽ ነው ሳምሬ፣ እኛ ምን ያደረግን እንዲ ረ ሳምሬ፣ ተፋችን ተፋችን። ቤተሰብ አሰላሙ አለይኩም ወረሐመቱላሂ ወበረካቱ፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የነ ሳምሬ የነ ጅጂ ዛሬ መልስ ሰጠዋል። ሁለት ሁኖ ማለት ነው፣ ሁለት ሁኖ መልስ ሰጠዋል። ሳምሬ ግን በእኛ በተመልካቾቿ በጣም በጣም ነው ያዘነችብን። እኛ ምን እናድርግ? እኛ የምናየውና አስተያየት ምን ሰጥ፣ ቆይ እኛ ምን እናድርግ? በዛ ላይ ደግሞ ዩቲዩብ ሲሰራ እኮ ብዙ አስተያየቶች ይመጣሉ፣ ብዙ ነገሮች ይመጣሉ። ያ ሁሉ ተችሎ ነው የሚሰራ ማት። ወረደችብን እኮ ሳምሬ። ተፋታት ይላሉ፣ ፍታት ይላሉ፣ ምን ይላሉ። እና እኛ ከመቶ አስር ሰው ከመቶ አምስት ሰው ኮሜንት ፍታት ብሎ ጻፈ ማለት በጣም ብዙዎቻችን የወር በአጭሩ፣ ሳምሬ በተመልካቾች ላይ ነው ማት የወረደች። በእናቷ ላይ ያለችው ነገር የለም ማለት ይቻላል። በአጭሩ እሱ የሰጠው አስተያየት መብቱ ነው፣ ራሱ መስጠት ይችላል ብላለች። ትክክል ናት። እሷ ውጭ ብዬ ነው ምናምን መልት ነው የሰጠውት ብሏል። ይሄ ትክክል ናት፣ ግን እኛ ተመልካቾች ምን እናድርግ እና የራሷነት በምታመጣው ነው የሰራን፣ እነሱ በሚያመጡት ነው የሰራን፣ እነሱ በሚያሳዩ ነው አስተያየት የተጻፈ አይደል? ቆይ እኛ ተመልካቾች ምን አደረግን? ጨዋች ብን እኮ እናንተ ስለተሰምራል ወይ እኛ ስለተሰምራል። ሰይጣንም ፈጣንም ሊያሸንፍ አይችልም። የሚያሸንፈው አንድ አንድ ነገር ብቻ ነው ሰው ትመኛላችሁ ማለት ጥሩ ነገር ነው። ምን እንመኝልሽ እኛ ሰይጣን፣ እኛም ደሞ እኔና አንድ ምግለሰብ ደሞ ምንኛው ነገር ለራሴ ላይ የምመኘው ነገር አለ። ተመኝ መልካም ይሆንልሽ፣ ጥሩ ነገር ይሆንልሽ። እኛ ፈጣሪ ጥሩ ነገር ነው የሚፈልገው። ካሳካው አሳካው ነው፣ ካላሳካው እንግዲህ አላሳካውም ነው። ዳስር ገባ አይደለም። ሰውነት ለብላችሁ እናጫችሁና አታቃጥሉ። ሶሪ ቤተሰብ፣ በጣም አስቀኛለች። ቆይ እኛ ምን አደረግን? ምን አደረግን? ምን አደረግን? ምን አደረግን? ቆይ እኛ ምንድን ነው እንዴ? ዛሬ እኮ ሳምሬ የገደለችን። በቃ ሰውም አላደረገችን፣ ሰውም አላደረገችን። በቃ እንዴ ያጋጥማል እኮ ዩቲዩበር ስትሆን እኮ ያጋጥማል። አስር ጥሩ ኮሜንት ቢሆን ካስሩ ሁለቱ፣ አንዱ መጥፎ ኮሜንት ይሆናል። የታወቀ ነው አይደል? ተንጣጣችብን እኛ ተፋቱ ብላችኋል ምናምን። ወይኔ ጉዴ ሳምሬ ማሳምሪ ዛሬ ሰውም አላደረገችን። እኛ ምን አደረግን? እዛው ራሷ ትካሰሳ ከነቷ ጋር። ራሳቸው ያመጡት ጣጣ ነው፣ እኛ መች ያመጣ ነው ይህንን ሁሉ ጣጣ። እዛው መልስም የተሰጣጡ ራሳቸው ናቸው። ወይኔ ተንጣጣችብን። ብን በቃ ሳምሪ ተናዳባችሁ ነው በብዛት የምናደደው ሁሉም ላይ ሰው። እዚህ በጣም መጥፎ በቃ ሰው። የሰው ልጅ እንዴት ነው ሰው መሆን እኮ ባይችል የራሱን ላይፍ፣ አሁን እኛ በራሳችን ዛቢያ ነው የምኖረው። የራሱን ላይፍ በራሱ ዛቢያ መኖር ይችላል። ግን ነው የራሱ ላይፍ ኦሬዲ ዲስትሮይ ሆኖ ተበላሽቶ ምስል ቀልቅሎ ወጥቶ ሜጃው እና መድረሻ አይታወቅም። ያ ስለሆነ ሰው ላይፍ ላይ መጥተው ያ ነገር ላይ ማንዛብ። ሳምሬ ፕሊስ፣ ተፋችን እኛ ፕሊስ፣ ተፋችን። ሰው ኮሜንት፣ አስተያየት የመስጠት መብት አለው። ኮሜንት፣ አስተያየት እንዳይሰጥ ከፈለች ደግሞ የኮሜንቱን መስጫ ዝጊው። እንደዚህ አይነት ብጥብጥ ነገር ስጀምሩ ታውቂያለሽ ብዙ ለብር ብላችሁ ለገንዘብ ብላችሁ ይባላል አይደል? ስለዚህ እንደዚህ አይነት አንድ ሰው ብጥብጥ አይነት ነገር ሲመጣ መጥፎ ኮሜንት እንደሚመጣ ካወቀ ኮሜንቱን መዝጋት እኮ ነው። በቃ ለዛ ቪዲዮ ለዛ ቪዲዮ ኮሜንቱን መዝጋት ነው። እናንተ ሰውም እንዲያያችሁ አስተያየት እንደሚሰጥ እንዲሰጣችሁ ሁሉን ነገር ከፍታችሁ ቪዲዮ ለቃችሁ አስተያየት አትስጡን። ሳምሬ ዛሬ ገደለችን በቃ ሳምሬ ዛሬ ተናዳብናለች ቤተሰብ ምንድን ነው እንዴ ቆይ እኛ ምን አረግነ የምንም ያረግነ ነገር የለም እዛው ከእናትሽ ጋር ተስማሚ እንጂ እናንተናችሁ ልንካሰስ ነው ልንከስ ነው ብላችሁ የመጣችሁ ጅጅ የታወቀች ናት መቼ ማንም አለም ያወቀች ነች የተሳደቢ ነች እንግዲህ እኛ ምን እናርግ መንግስትን የለ ህዝብን የለ ልጅን የለ የልጅ ባልን የለ የልጅ ልጅን የለ ማጥረግረግ ነው ስራዋ እና እናንተ ይሄንን ራሳችሁ ተረርታችሁ ያልተዋችሁትን ወይም ራሳችሁ ተረርታችሁ ማስቆም ያደረጋችሁ ማስቆም ያልቻላችሁትን እኛ ምን እናደርግ ምን እንፍጠርኛ እናንተ ለተከታተልን እናንተ ላይን ይሄን ያህል ግትሰ ዛሬ ሳምሬ ሰው አላደረገችንም ሰው አላደረገችንም በቃ እኛ ምን እናድርግ ከምር ምን እናርግ ደግሞ አንድ ሰው እኮ ሰው ስላለው አይደለም ያ ነገር የሚሆን ብቻ ዛሬ አንድ ላይ ሆነው ስለመጡ ደግሞ ትክክል። ያኔ አንድ ላይ ሆነው ስለመጡ ደስ ብሎና አንድ ላይ ሆነው አስተያየታቸውን ስለሰጡ ግን ደግሞ አንድ ላይ ስለሆኑ ብቻ እኛ ላይ ልትጮህብን አይገባም። እና ሰው ደግሞ ተለያየ ስላለ እኮ አይለያይም፣ ማንም አይለ እነዚህ ልጆች በባለፈውም ነገራችኋለሁ። ሳምሬ ፋኔ መላየት ቢፈልጉ ኑሮ የሁለት ልጅ አይደለም የአንድ ልጅ እናት መሆን አይችሉም ነበረ። ገባቸው አይደለም። ስለዚህ ሁሉንም ነገር በጣም ብዙ ነገር ችለው ወደፊትም ይቀጥላሉ ወደፊትም ይኖራሉ። ሰው ስላለ ብቻ ተለያዩ ማለት አይደለም። ገባሽ ሳምሬ? ምን አንጨረጨረሽ አንቺ እንደዚህ? ምነው አንቺ ዛሬ? ሳምሬ ያስቀኛለች። ቤተሰብ እና ውድ ቤተሰቦችዬ፣ እኔም በዚህ ቪዲዮ ሰርቼ ነበረ ባለፈው ማለት ነው ሰርቻለሁኝ፣ ሳምሬ ፋኒ በሰጠው መልስ ዝምታ ወርቅ ነው። ግን ደግሞ አንዳንድ ጊዜ ዝምታ ወርቅ ነው። የፋኒ ዝምታ በጣም አሪፍ ነበር፣ ግን ደግሞ አንዳንዴ መናገር ካለበት ለማስደንገጥ ያህልም እንኳን ተናገረ። አንዳንድ ሰው ችሎ ችሎ ውስጡን የሚጎዳ ሰው አለ፣ ውስጡን የሚያመው ሰው አለ። ስለዚህ መናገር ስለነበረበት እንኳን ተናገረ ብያለሁ ግን ሳምሬና ፋኒ እቺን ኮሜንት ካያችሁ እባካችሁ አትመልሱ። እንደው ዝምታ ወርቅ ነው፣ ዝምታ አይነቅ ዝም ይባላል። ስለዚህ ብዙ ዝም ስላላችሁ ብዙ ታተርፋላችሁ። ከዚህ በኋላ ወጣችሁ አትመልሱ። እሰይ ሳምሬን አንድ ላይ ሆናችሁ ስላያችሁ ደስ ብሎኛል። ብዙ ኮሜንቶች ሳምሬ ዛሬ ማት ስለወረደችብን ሳምሬን የተናገራት የለም። የታባታችሁ የታባታችሁ ጥሩ ነው የጻፈው ቤተሰብ ሳምሬ ዝለወረደችብን ማለት ነው። ጥሩ ጥሩ ነገር ነው የጻፉ ማንም ሳምሬን አልተሳደበም። በባለፈው ሳምሬን እየተሳደቡ ነበረ። ነገራችን ላይ ቅድም ተናግረዋሉ፣ አልደጋገሙም። ቪዲዮ እንዳይረዝም ማለት ነው ባጭሩ እንደሚሳደቡ ታውቂያለሽም፣ አዲስም አይደለሽም አንቺ። ኢትዮ ከከፈታችሁ ስድስት ዓመታችሁ ሰባት ዓመታችሁ በልጃችሁ እድሜ የልጃችሁ ስንት ሆና፣ ስድስት ዓመቱ። ከዛ በፊት አንድ ዓመት ሰባት ዓመት ሰባት ዓመት ሙሉ የኦርዲንስሽን ምንነት ካላወቅሽ አሁን አንቺ ምን ልትባይ ነው? አንቺ ብልጥ ልጅ አይደለሽ እንዴ? እንዴት ይህን ያህል እንዴት ይህን ያህል። እኛ ስለ እናንተ ክፏችሁን አንመኝ አንመኝም። ገባሽ አይደል እኛ ጥሩነታችሁን ነው የምንመኝ ወደፊት ጥሩ ህይወት እንዲኖራችሁንም እንመኝ የምንመኝ እንጂ ክፏችሁን አንመኝም። ግን አንቺ በጣም ተናደሻል ዛሬ በጣም በቃ፣ አንቺ በጣም ተነፋርቀሻል። እና እናት ሽኮናት ባልሽ፣ አልጨርሰውም፣ አልጨርሰውም ቤተሰብ አልጨርሰው። እኔ የምለው ሳምሬና ፋኔ ለመኖር ኑሮ እየታየው ልጃቸውን የጠበቃችሁ ይሻላችኋል። እንዲህ መምህር ተስፋዬን አዳምጦ ጸል ይውላችኋለች። ይሻላል። እውነት ነው። ፋኔና ሳምሪ የኛ ወርቆች ምንድን ነው ባካችሁ፣ ከሴጣን ትዳራችሁን ጠብቁ። ምንም አይሆኑ ምንም በሰወሬ ምንም የሚፈጠር ነገር የለም። ሰው ተፋቱ ስላለ ወይም ሰው አንተ ተጣሉ ስላለ እነሱ የሚጣሉ ህፃን ልጆች አይደሉም። አዋቂ ልጆች፣ ብልጥ ልጆች ናቸው። ብልጥ አዋቂ ባይሆኑ ይሄኔ የሁለት ልጅ እናት አባት አይሆኑም ነበር። ገባችሁ አይደለ? ስለዚህ ሁሉንም ችለው ሁሉንም አውቀው፣ አሁን ራሱ ትምህርቷን እየተማረች ልትመረቅ ትንሽ ነው የቀራት። እሱ ራሱ ቁጭ ብሎ ልጆችን በስርዓት እያሳደገ ነው። እሷ እየተማረች ነው፣ እሱ ልጆቹን እያሳደገ እየተንከባከበ ሰው ሀገር ቤት ደግሞ፣ እንደምታውቁት ሰው ሀገር ሰራተኛ ምናምን የሚባል የለም እንደ ሀገራችን እናቴ ስለዚህ ራሱ ነው ሚስቱን እያስተማረ እሱ ልጆቹን እየተንከባከበ ያለው። ስለዚህ መሀላቸው ላይ ምንም የሚፈጠር ነገር የለውም። ያው ሳምሬ ስላናደድናት ብቻ በዚህ ቪዲዮ ተንጨረጨረችብን ተንጨረጨረችብን፣ ግን አትፍረዱባት። በቃ ያው እናቷንም እንደዚህ አፏን ከፍታ ላለመናገር ጭምር ነው ያው ነገሩም ገርሟታል። ያ አባባሉን በጣም ደብሯታል። እንዳያችሁት ለመናገር እንፈርታለች። እንደዚህ አይነት ነገር ልጆቻችንስ ሲሰሙ እንዴት ነው ብላለች። እንግዲህ እንግዲህ ሳምሬ ግን እኛ በብር መንገድ ይሄ ቢዝነስ ለመስራት እንደዚህ መሰዳደብ አንፈልግም፣ ቤተሰብ የመሰረትን ሰዎች አው፣ ብዙዎቻችን ለዩቲዩብ ነው ብለን ነበረ። ብዙዎቻችን እንደሰማ ሰምታችሁታል፣ ለዩቲዩብ ነው ዩቲዩባቾች ስለቀዘ እሷ ራሱ ጅጅም ብላለች፣ ዩቲዩባቾች ስለቀዘቀዘባቸው ምናምን ነው ብለን ነበረ። ለዛ አይደለም እያለ ነው ማንነታችን፣ ለዛ አይደለም እኛ ከሰው ጋር መመላለስ፣ ይሄ ለብር ብሎ ለሾርት ከት እንደዚህ ህይወት እኛ መኖር አንፈልግም። እንደ በፊታችን በራሳችን ዛምቢያ እየተንቀሳቀስን ፍሎጋችንም እየሰራን ምን ሰራውን ነገር እየሰራን መኖር ነው የምፈልገውና እንጠብቃለን እኛም ይሄንን እንጠብቃለን። እኛም ሰላማችሁ ነው የምንፈልግ፣ ከእናንተ ምንም ነገር ብጥብጥም አንፈልግም። በነገራችሁ ላይ በጣም ብዙ ሰው ፋኒ በመመለሱ ደስተኛ አልነበረም። ያው አንዳንድ ሰ የሚል አለ ያን የተናደዳ ይገባታል የሚል ግን፣ ፋኒ ፋኒ ዝምታ ወርቅ ነበረ ፋኒ ዝምታ ሐሪፍ ነበረ እያሉ ነው አስተያየት ሲሰጡ የነበረ በጣም ብዙዎች ማለት ነው። ትተውናለች እንግዲህ ሳምሬ ዛሬ ገደለች። መጥፎ ነገር ስለሚያወሩ ሰዎች ምንም ኬርለስ ነኝ፣ ነገራችሁ በላይ ኬርለስ ነኝ። ለደቂቃም አላሰባችሁም። ምናልባት ቲክታክ ላይ ስክርስ አደረግ ላገኛቸው ይችላል እንጂ ከዚ ያለ እነሱ ቤት ገብቼ ነው እነሱን እያዳመጡ ነው ለእናንተ ቪዲዮ ምሰራላችሁ ማለት ነው። ቀረም ሳምሬ በቃ አይ ዶንት ኬር አይ ዶንት ኬር ብላናለች። ተይ ሳምሬ፣ እኛ እኮ ነን። አምስት ሺህ ሰብስክራይብ ገስቲ አራ ስሙን ጥሩ ሊንክ ስንት ሺህ ሰብስክራይብ ያደረሰልሽ እኛ ተመልካቾችሽ እኮ ነን። ሰው አንድ መጥፎ በጻፈ ኮሜንት ያ ሰውም እኮ አሁን ሌላ ጥሩ ነገር ስሰሩ ደግሞ ጥሩ ኮሜንት ይጽፍልሻል። ጥሩ ስሰሩ ጥሩ ኮሜንት ይጽፍልሻል አይደለ? ስለዚህ ያሰደበችሽም እናትሽ ናት። እንግዲህ ልብ ስጣት እንጂ ልብ ስጣት። ስለዚህ እንደዚህ አትንጨርጨር ብን ሳምሬ። ተፋችን እንዴ? ተፋችን። ኧረ ሳምሬ ፕሊዝ ፕሊዝ ሳምሬ፣ ግን እኛ ምን አረግነ? ምን ወጣን? ምን ወጣን እንዴ? ወይኔ በላቸው፣ ወይኔ በላቸው። ኮሚኒቲ ላይም በኢንስታግራም ላይ ብሶ ይጽፋል። በማልጠፍተን ስለነበረ ተለያይተን ሳይሆን ሰዋር የሚለያየ ጀምርኛ መች ተለያያችኋልነ? ማንም እኮ ተለያዩ ያለ የለም ሚዲያ ለውቶ ሰው ስላወራ የንቺነትን ብትሳደብ ሰባት ዓመት ሙሉ ተሳደብ፣ ሰባት ዓመት ሙሉ ሰባት ዓመት ሙሉ ለማለት ሞከረችኒ። እሱ አይደለም ሊያየን የሚችለው ገባሽ። እና እናንተ እንደጠበቃችሁ ተለያይተ ምናም ሳይሆን በደጉ ስንጀምር ማን ተለያዩ ብሎ ቪዲዮ ሰርቷል? ተለያዩ ብሎ ቪዲዮ የሰራ የለም። አስለኒያ ከዛቢን ማለት ነው። በኮሜንት የተጻፈውን ደግሞ ምንም ሲጀምር አይለያዩ። ምክንያቱም እነዚህ ልጆች ጓይበዝ ናቸው። ምን ማንም የሚለያቸው የለም። ፍቅር ያሸንፋል፣ ፍቅር ያሸንፋል። እነዚህ ልጆች ምንም አይለያዩም። ምክንያቱም የሁለት ልጆች እናትና አባት ናቸው። በዛ ላይ ብልጥ ናቸው። ሳምሬን ጎበዝ ናት፣ እሱን ጎበዝ ነው። አይለያዩም። መልካም ስራ እንዲሆንላችሁ እንመኛለን። ሳምሬ ግን ረጋ አትንቀልቀይብን። እኛ ተመልካቾችን አክብሪ። ኧረ ተይ ሳምሬ ተይ፣ እንከባበር። ተይ ተይ ተይ። አስቦት ይሆናል። በክፋት የሚያስቡትም ሰዎች አሉ። እውነትም እንዲለያዩ፣ እንድንለያይ ይፈልግ ሰው አለ። ማንም አይፈልግ እናንተ እንድትለያዩ። ማንም እኛ ምን ያደርግልናል? እናንተ ስለ ተለያያችሁ ለበጎ ነው ተውት፣ ምናምን የሚሉ አዎ፣ ለበጎ ነው ተውት። እዚህ ጋር እኛ በጣም እቤት እየለቀቅን ነበር፣ በጣም ቢዚ ነበርን። በዚህ ጋር ይሄ ነገር ተፈጠረ። እኔም ይሄን ቪዲዮ ወጥቼ ሲሰራ የባለፈውን ቪዲዮ ተገድጄ ነው እንጂ በፍቃደኝነት አይደለም። ማን ያስገደደ? ለቢዝነስ ተብሎ አይደለም። ተሰደቡ ተሰደቡ ተሰደቡ፣ ወይስ አሁንም የሚቆም ነገር አይደለም ቪዲዮ ሰራው ድጋሚ ግን ሌላ ድራማ ተሰራብኝ ገባችሁ እዚህ ጋር ማይሆን ነገር ይሄ ደግሞ የተሰራው ድራማ ተሰራ ፋኒ ይቻለው ሌላ የሚሰራ ባል በድጋሚ ማለት ነው ቤተሰብ በድጋሚ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሆኑ ወዳችኋለሁ ሁላችሁንም ወሰላሙ አለይኩም ወረህመቱላ ወበረካቱ ፋኒ እና ሳምሬ ዛሬ ይዘውልን የመጡት ቪዲዮ ይሄንን ይመስል ነበር እንዳያችሁት ሳምሬ ተቆጥታለች በእኛ ማለት ነው ቤተሰብ ላይክ ሸር ሰብስክራይብ